በባለፈው ድራማ ፎቶ ወጥቶ ስለተነቃባቸው ለማሳመን ነው። ድራማ ነው፣ አሁንም ድራማቸው

ሳኒ አውሪስ ያለው እኔ ለሁለታችሁ አግዛለሁ መቼም እንድትለያዩ አልፈልግም። እኔ ለንቲ አግዛለሁ፣ እኔ ለንቲ አግዝ። እንደዛ ይባላል። የሚያስታርቅ ሰው እንደዛ ይላል። እኔ ግራ የሚገቡ ነው አስታራቂዎች እነዚህ ሁለቱን ዛሬ ግራ ነው። በትክክል ማውራት ነው እንጂ አንቴ

ከዚህ በፊት እንኳ እንደዚህ ነበረው። ግን ያው ትንሽ እንትን ነው፣ ግራ ነው የሚያገባው። የዛሬ ብሩክ ምን እንዳለች ታውቂያለሽ? አሁን የባለፈው እንደዚህ ሆኗል። አሁን ግን አይደለም፣ ሁለታችንም ቅጭ ብለን ለወዴስ እናሳውቃለን። እሱ ምንም የደነገጥኩት እሷን ትንሽ ከትላንትና ቪዲዮ እና እንደ ዳን መሰላችሁ። ባለፈው ሌደቶ ጊዜ እንደዚህ እንትን ባሉት ጊዜ ነበር ያከበረችው። እሱ ትንሽ አናዷታል። አሁን አሉ እሷ እኮ እነዚህ ማነው አክባሪ ያደረጋቸው ነው እኮ ነው። እሱ ነው ያናደደኝ። ያናደደ ማለት መለየታችን ያላመኑ ሰዎች በወንበር ዙሪያ ቁጭ ብለን እናውራ ያለች ትንሽ እኔ ራሱ እሱን ነው ትንሽ እሱን ከፍ እሷን ዝቅ፣ እሷን ከፍ እሱን ዝቅ እየተደረገ ለምን እንደዚህ ሆነ? ሁሱአይገን አደረጉም አላደረጉም። እቺ ልጅ እውነት ከሆነ እውነት ከሆነ የሁላችንም የሴቶች ልብ ነው የሚሰበረው። እውነት ከሆነ እሷ እየተጎዳሽ የግድ ኑሪ የቀሚር ቀጢ መባል የለም። አሳልፍ ለሚዲያ ሰጥም ከተናገርከኝ ለኔ ንገር ብላለች። ምንም የምትነግረው ነገር የለ ምንም የያዘችው ነገር ምን አውቃለው። ያ የበፊት ላይ ሆነ አይሰተዋኪ አንቺ ለምሳሌ ለምትወጅ ሰው ለሶሻል ሚዲያ መተሽ ነው ነገሮቹ የምትነግሪ ወይስ በውስጥ ነው ማፍታቶች

ቢኖር ኖሮ እስካልት ትናገር ነበረች፣ ግን ምንም ነገር የለም። ስራ ነው፣ ግን በጣም የሚያስጨንቅ ነው። የሚያስደብር ስራ ነው እየተሰራ ስራ ማርያም። እናንተ ስራ ትላላችሁ እኔ ብቻ። አትስደቧቸው፣ እግዚአብሔርን አይስደቧቸው። የሚሳደቡ ብዙ ሰዎች አሉ። ይቺ ልጅ ድሮም ደስ አትለኝም። ተገላገለ። ይቺ ነቀዝ የሚል ጽሑፍ አይቻለ እሱ ላይ ማንም ቢሳደብ የብሩኬ ልብ የሚፈልገው ሃይሚን ነው። ምንም ብትሉት፣ እነሱ እንደዚህ ስለሆኑ ዛሬ በቃ ይለያያሉ ብለን ስለምናወራ ነው። መቼም አይተያዩ፣ ሁለቱም በጣም የሚፈላለጉ ሰዎች ናቸው። እናንተ ባለፈው ብሩኬ በሰራው ፍረንክ ላይ አስተውሉ፣ ወደኋላ ሂዱና እዩት እንዴት ሲያወሩ እንደነበረ

እ አንድ ነገር ልጠይቃችሁ እኔና ብሌን እዚህ ጋር ተጣልተን ከሆነ መጀመሪያ አረጋግተውን ከዛ በኋላ ነው ቪዲዮ ያ ያሉ አይደለ እንዲህ ነው እንደ ህርቅ በሀገራችን ለመለኛው መጀመሪያ ለምን የሩታና የአብርሽን አይነት ድራማ ነው የሚሰሩት። መጨረሻ ላይ አብረው ነው የሚመጡት። እንቅልፍ የለም ምግብ መብላት የለም። በጣም ራሴ ፍቅር እንኳን እንደዚህ በሆን ደስተኛ ነበር።

ዩቱብ እንድላይት አታደርጊ ከዩቱብ ውጭ ነው አለች። እንዳልመጣችሁ ትላንትና ያወራችሁ አልመጣችሁ። እሷ አይደለችም። እሷም ከሌላ ሴት ጋር ይመጣል፣ እሱም ከሌላ ሴት ጋር ይመጣል፣ እሷም ከሌላ ወንድ ጋር። ኧረ ይህንን ነገር እሱ አይደግሞትም። ይሄ በጣም የተሰላቻችሁት ነገር ነው። ወይዘ ወይ አያደርጉትም። ልክ ተጣሉ ሲባል ሌላ ሴት ሌላ ወንድ አያምጡት። ሁላችሁም ትግስ ሞት ባበ ኖት መጥሶ አንተ ተሰድበህ ተከፍተህ አንተ ስትረስ ውስጥ ገብተህ ማየት አልፈልግም። አንተ የተፈጠረ ምንም ብትሆን ከጎኔ ነኝ እስማማለሁ። እሷስ ይሄ ነገር እውነት ቢሆን እሷስ ተከፍታ ተቆዝማት ቤት ውስጥ አስራ ትቀመጥ ከደጋፍ። ከተናገረ ለሁለቱንም ወግኖ ለሁለቱም አግዞ ሁለቱንም፣ አይሆንም። አንድ ላይ አንድ አውሮ፣ ኧረ በመድኃኒዓለም አንድ ላይ አንድ አውሮ። እሺ፣ ይሄ ደግሞ ሸነፈሳ የሚሆነን ሂጂ ማርያምን ስሙማ እኔ አንድ ነገር እኔ መናገር የምፈልገው ሄኖክ በተናገረው ነው የተሰማኝ። ይቅርታ አድርጉልኝና ሰውና እስኪ ትንሽ ጭንቅላት የእረፍት ያገኝ። እኔ የገረመኝ ሄዶ ማለት ነው ከእነ እንትና ከዛ ከኤፍሬም ጋር አበጣበጠ፣ ያንን ጨርሶ ደግሞ መጣ እዚህ ተላከከ እንደ ማስቲሽ። ጓደኛውም ይሁንም ናቸው ለመሆን አሁን ዛሬ የተናገረው ንግግር ትክክል ነው። ብሩኬ አንተ ተሰድበሃል። እንደ ካህይ ይገለጽ ከበል። ምን እኔ ብሩኬን ጠልቼው አይደለም። ሁለታቸውን አንደኛቸው ነው የሚፈልገው። ቆይ ለሐናኒ ቆይ እና ይሄን አንተ በምትሆነው እኔ አንድ ቻንስ ስጥና ጠይቅ። አይ አይቻልም ካልክ አንተ በመረጥከው ነው የምሆነው። እንደ ምንም የሚሉት አማርኛ ነው ይሄ በቃ ትታረቅ ማለት እኮ ነው በቃ በግልጽ በቃ ታዋት ይሄ ግልጽ አማርኛ ይሻላል እሺ እዚህ ጋር ደግሞ አንድ ነገር ልጨምርልሽ እኔ በጣም ነው ያናደደኝ የሄኖክ ንግግር ሰው ተለያዩ ነው እንዴ በመጀመሪያ ሰላም የሚፈልግ ሰው ማለት ነው። አንድ ሰው ተጣልቶ ለማስታረቅ ካሰብ ሰላም የሚፈልግ ሰው እንደዚህ አይደለም፣ ሰውን የሚያስታርቀው ማለት ነው። ምክንያቱም እኔ ከእሷ ጋር ከተለየ እኔ ከአንተ ጎን ነኝ፣ ምንም ነገር ቢፈጠር። ሲቀጥል ደግሞ እውነታ ነገር ከሆነ እውነታ ነገር ከሆነ ይሄ ስራ ካልሆነ እውነት አለኝ ካለች ሃይሚም ብሩክም ጋር ያለውን እውነት አይ በእንደዚህ በእንደዚህ አይነት ምክንያት ነው እየተለያየ ነው፣ በቃ ይሄን ይሄን ይሄን ስላደረገብኝ ነው እንደዚህ ብላ አውጥታ መናገር እንጂ፣ እንደዚህ አሁን ስራ ባይሆን እንደዚህ ተላይተናል፣ እንደዚህ ብለናል ሊሆን አይችልም። ምክንያቱም እንዴት ነው ሁለት አመት የነበረ ጓደኝነትን በስስት የሚተያዩ ልጆች፣ ለደቂቃ መተጣጣት የማይፈልጉ ልጆች እንዴት ነው በዚህ በተራ ነገር ሳይተማመኑ ተጨቃጭቆ የሚለያዩት ይሄ ሊሆን አይችልምም። ትክክል ትክክለም ማለት አይደለም። በቃ እሺ የሆነ ነገር ተፈጥሮ ከሆነም ለወደንሶቻቸው እኛን እውነት የሚያከብሩን ይወዱን ከሆኑ ይቅርታ እንዳለ ያስተምሩን። በቃ በይቅርታ መተላለፍን ያስተምሩን። ምክንያቱም ጓደኞቻቸው ከሆኑ ለጓደኞቻቸውም ከእናንተ ብዙ ነገር ተምረናል ብሏል። ይሄ ነው ካርለ ምንድነው የተማረው? መለያየትን ሳይሆን ይቅርታን ያስተምሩን። እስኪ ይቅርታን ይስበኩን፣ ፍቅርን ይስበኩን። በቃ ተላይተናል ሳይሆን መጥተው ተለያይተናል፣ በቃ በሰላም መተን ለወደን ሰዎቻችን እናሳውቃለን። ኦኬ መጥተው ያሳውቁ። ማንም ሰው የሆነ እንዴት ነው የጠበቅሽውን ነገር ስታጪ ወይ ደግሞ የፈለግሽውን ነገር እኔ እንጃ ብቻ። የሆነ አንድ ከሲጋራ ሱስ አንድ ሰው ለመውጣት ግዜ ታመጽ ሊፈጅበት ይችላል። እኛም ወደናቸው ከልባችን እስከምናጡታቸው ድረስ፣ ሰዓቱ ሲደርስ ሊከፋል ሊደብረን ይችላል ግን ማይለመድ ነገር የለም። እንለምዳት እንለምደዋለን ሁሉንም ነገር ማለት ነው። ግን ሊሆን አይችልም። ምክንያቱም አንደኛ አሁን የሆነ ሰዓት እንዴት ነበር? አሁን የጀመሩት ምንድን ነው? የግሩፕ ስራ መሰለኝ በዛሬው ሳይው። ምክንያቱም እሷ ከሚፍታ ጋር መጣች፣ እሱ በሄኖክ ቤት መጣ። ፍፄና እንትና ደግሞ እያንዳንዳቸው ትናንትና የነበሩት እንትና ሚኪ ብቻ ነው ያልነበረው እንጂ ሁሉም በየፊናቸው መጥተዋል። ስለዚህ አሁን ለእነሱ እንድለያዩ አልፈልግም። ብዙቻቸው ጋር እየተከረከረ የነበረው ሚፍትና ነው ፍቄ ነው ፍጼ ነው ፍጼ፣ እንድትለያዩ አልፈልግም እያለ ነበረ። ሚፍታም ምንድን ነው ያለው? ከዚህ በኋላ ምንድን ነው ከዚህ በኋላ አልመጣምም አም አይመለከተኝም አይነት ነገር ነው። እጄ ና ቅቻላ ጓደኝነት ይሄ ነው እንዴ! ጓደኝነት ይሄ ነው። ሽምግልና ይሄ ነው። ምን ሲል ነበር የሚል ከዚህ በፊት ሙሽዬ እናም ጥቼ ሲል ነበር አይደለ። አንዳንዴ ሜዳ ላይ የምንናገረውን ነገር አስተውለን ብንናገር ጥሩ ነው ብዬ አስባለሁ። ምክንያቱም ሙሽዬ እናም ጥቼ ለሙሽዬ ብሎ ሙሽዬ ግን የመጣችው አይኗን ልትታከም ነው። በቃ በአጋጣሚ ነገራት አስታረቃቸው አይደለ ይሄ ልጅ እውነተኛ ጓደኛ ከሆነ እውነተኛ ወዳጅ ከሆነ እውነተኛ አፍቃሪ ከሆነ እውነተኛ ለሁለቱም ጥሩ ልባል ብለው ብሎ የሚያስብ ከሆነ ትልቅ ሰው መሀል አስገብቶ ትልቅ ሰው ቁጭ አድርጎ ችግራቸውን እንዲፈቱ እንዲገናኙ፣ እንዳወሩ ችግራቸውን እንዲፈቱ ትልቅ ሰው በቃ ከነሱ የበሰለ ትልቅ ሰው ማምጣትና መሀል ማስገባት ይቻላል። ማስታረቂ የእውነት ስራ ካልሆነ ማለት ነው። ኦኬ፣ ስራ ከሆነ ደግሞ እሺ ይቀጥሉ። እኔም እየመሰለኝ ያለው አሁን ሄኖክ እንትና የአቬለን ካራክተር ወይ ደግሞ የሆነ አቃጣሪ ሆኖ ብቻ የሆነ ሁሉንም የሚነካካ የሚነካካ ይመስለኛል። ያኔ ጽጌ ዳኒ ምናምን ብቻ የሆነ ተተረማምሰው ተተረማምሰው ብቻ የመጨረሻ ላይ ዱባይ ሄደው ተጋቧር ለአብርሃም እና ሩታ። ስለዚህ እነሱ ማሁን ትናንትና ወደ ሰላም መንገድ መጥተዋል። ለምን ድራማው ስላለቀ። እስኪ የእነሱን ኦዲንሶች ተመልከቷቸው ከአብርሃምና ከሩታ ኦዲየንሶች ለምንድን ነው ማንም አረው፣ እስከ መጨረሻው ድረስ ነው እያጠብቀዋቸው፣ እስከ መጨረሻው ድረስ ነው የሚሄዱት፣ ያስጨረሷቸው። ይኸው ስንት ወር ልጁ ሲረገዝ ጀምሮ መወለጃው ጀመረ፣ ዘጠኝ ወር ማለት ነው። አመት ሊሆነው ነው ጭቅጭቁ ከተጀመረ ግን፣ እነሱ መጨረሻ የእነ ሩታ ኦዲየንሶች ልንገርሽ፣ የእነ ሩታና የእነ አብርሽ ኦዲየንሶች የተከበሩ ምርት ለያይተው የማይረግጡ የእኛዎቹ ምንድን ናቸው? እየተረገሙ ቆሻሾች ናቸው። የእኛዎቹ በጎራ ተከፋፍሉ፣ ለያይተው እየሰደቧቸውደቡ የእኛ ኦዲየንሶች፣ የጨረቃ ኦዲየንሶች ማርያምን ነው የምላችሁ። ቆሻሾች ናቸው፣ ቆሻሾች ናቸው እዚህ። ስለዚህ ቤት የሚጠበቅ አይደለም የሚሳደቡ ነው። አንድ ልል የምፈልገው ነገር አሁን ዛሬ ሄኖክ ተሰደበ ተሰደበ ተሰደበ እያለ ይሄን ከሚለው ለምን ኦዲየንስ ለኦዲየንስ እየተባላ ነው ነገር። እውነት ከሆነ እውነት ከሆነ መለያያቸው እውነት ከሆነ ማለት ነው ሄኖክ እጁ አለበት ተልኮ አለው። እኔ እናገራለሁ፣ የቀን ወጥቼ እናገራለሁ፣ ሁሉንም ነገሩ። ግን አሁን አልናገርም መጨረሻው ሳላይ ሄኖክ ዛሬ በተናገረው ልቤን ነው የደማው። ነገር ስላለ ነው ቀን እኔ ሁሉም ነገር አውጥቼ በማስረጃ ነው የምናገረው። አሁን አውሩ ጨርሱ። እና ሄኖክ አሁን ማለት ነው እውነት ሃይሚና ብሩክ ከተለያዩ ሄኖክ ተልኳለሁ ኬት እንደተላከን ይናገራል እንዴ እነዛን እኮ አለያይቶ በስንት ስንት እንትና እኮ ያነ ትልቁ ማነው የሚባለው እኮ ከቤተሰብ ፍሬምና ነው የታረቁት። አሁን ያንን አለ ወደ ብሩኬ ደግሞ ብሩኬ ደግሞ የጓደኞቹ ነገር ሞቱ ነው ያሉትን ይሰማል። ዛሬ አሁን አንተ ተሰድባ አንዲት ቃል አንቺ፣ የሰው ልጅ ብሩክ በሃይሚ አይደራደርም። የጓደኞቹ ሄኖክ የሚባል ልጅ ግን ጭንቅላት ይቀይራል። መርዝ ነው አነጋገሩ፣ መርዝ ነገር ማለት ነው። ያጠነጥናት አድሮ ሄኖክ ለምን እንደዚህ አለ ብሎ ብሩክ ማለት ነው ነገሮችን ለመፍታት ነው ቁጭ ብለው የሚያስበው። ብሩክ ጊዜ ያሰጣላችሁ ነው ያለው አደለ? አሁን ያም ከዛ ያም ከዛ ያም አዳምጪኝ፣ ያም ከዛ ያም ከዛ ሲያዋክብሽ፣ ግራ ትጋባ ያለሽ። ገባሽ አደለ? ይሄ ይሄ ስራ ማን እውነተኛ ጓደኛ እንደሆነ ማን ምን እንደሆነ የሚያዩበት ስራ ነው። ገባሽ አደለ? እንጂ እኔ ሁለት ዓመት ሙሉ አብሬው ስበላ ከሱ ውጭ እንዴ አረ በመድሃኒዓለም በጣም ብዙ ብዙ እኮ እኛ እንኳን ለሚዲያ ለእኛ ቃል የገቡት ነገር አለ። ከካሜራ ጀርባ ደግሞ ሁሌ ቃላችን ብዬ እንዳስታውስሽ ጠብቂ ያላት ልጅ እኮ ነው። እነሱ ምን እኔ ለምሳሌ እዚህ ጋር መጥቼ ስላወራሁ ነው እንጂ ትዕግስት ማናት፣ ምንድናት፣ ምንድነው ማስበው፣ ማንኛቸውን ልታውቁ አችሉ አደል? እዚ ጋር በማወራው ነገር ነው፣ በምታዩት ነገር ነው እናንተ። እኔ የምትገምቱኝ አደለ? እኔን የምትገምቱኝ ወይም በማወራው በምናገረው ነገር፣ በምሆነው ነገር ነው አደለም። ከዛ ውጭ ግን ትዕግስት ማናት ምንድናት፣ ውስጧ ምንድን ነው የሚያስበው ምን አይነት ልብ ነው ያላት የሚለውን ልታቁኝም ልትረዱኝም አችሉም። ምክንያቱም እኔ እኔን እኔን መሆን አችሉም። እኔ አንቺ ልብ ከፍቻ ላይም፣ አንቺ እኔ ልብ ከፍተሻ አታይም። እያንዳንዳችን የራሳችን ልብ አለ። ስለዚህ ሃይሚና ብሩክ ከካሜራ ጀርባ ምን እንደሚያሳልፉ ምን እሺ በካሜራ መጡ፣ ተለያይተናል፣ ተመላላ ተመላ አቁመናል አሉ አይደለ? ለኦዲየንስ እንደዚህ አሉ። አረ እነሱ ግን ከካሜራ ጀርባ ይለያያሉ ብላችሁ የምታስቡ ሰዎች በጣም ተሳስታችኋል፣ ተሸውዳችኋል። እነሱ ሙተው መቼም አይለያዩ መቼም ማለት ነው። ለእኛ ይበሉትንብረትን እግዚአብሔር ይልሽ። ገና ይሄ ይሄ ይሄ ስራ ማለት ገና ይቀጥላል። እያንዳንድሽ ማለት ነው ገና ይቀጥላል። ነገር ግን ስራም ሆነ ሪልም ሆነ እውነትም ሆነ ይኸውልሽ ልንገርሽ፣ ሪልም ሆነ ምክንያቱም ይኸውልሽ ውዴ በፍቅር ሲመጡም ተሰድበው ነው፣ በኖርማልም ሲመጡ ተሰድበው ነው። ሃይሚ የሚያስተምር ፕራንክ ይዛ ስትመጣ ምን አሏት? ክብሬ ልስጥ ብላ የመጣሽ ጊዜ ያለማየው ታደሰ ያለማየው ልጅ አልጋ ብትቀይሪ አይነካሽም። ተሰደበች አይደል? እሱ ወጥቶ በአሻንጉሊት እንትን አለ። ፕራንክ ሲያደርጋች ደግሞ ምን ተባለ? እሱ የታደሰ ልጅ ምን አለልህ ስላለች በአሻንጉሊት መጣ ተረገጠ። እሱ ለምን በጥሩ መጡ፣ በሚያስተምርም ነገር መጡ፣ በፍቅር መጡ፣ መሰደባቸው አልቀረም። ስለዚህ እየተረገጡ ከፍ ይበሉ፣ በቃ እንተዋቸው። በቃ ሁለቱም እንዲለያዩ አንፈልግም አደለ? ግን ልጆቹን እንዲለያዩ እያደረግናቸው ያለው ማን ነው? እኛ ራሳችን ነን ማንም ሳይሆን እኛ ራሳችን ነን። እራሳችን ይጣመሩ ይጣመሩ ብለን መጀመሪያ ያጣመርን አደለ? አሁን ደግሞ ይፋቱ ይለ። ምን ነው እኛ የሰው ቤት ገብተን ካላሞቅን አለን? የራሳችን እያቀረብን የራሳችን። ዛሬ እኮ ሃይሚ እያለች ነበረ እኔ ለሰው ብዬ ህይወቴን አልኖርም ብላለች እኮ ለሰው ብዬ ህይወቴን አልኖርም ብላለች። ህልም በቃ ትንትንሁወት ሁሉ ሀይሜና ብሩክ ማለት ነው፣ ሙተው አልኩ ሽኮ ሀይሜና ብሩክ በጣም ብዙ የሚያስተሳስራቸው ነገር አለ። ሚዲያ ላይ ሊለያዩ ይችላሉ። ሚዲያ ላይ ያው ስድብም ስላስጠላቸው፣ ጭቅጭቅም ስላስጠላቸው፣ ሁሉም ነገር ስላስጠላቸው ሊለያዩ ይችላሉ። ጊዜ ይፈጃል፣ ወራት ይፈጃል፣ አመት ሊፈጅ ይችላል፣ ጊዜ ሊፈጅ ይችላል። ግን ሀይሜና ብሩክን ወልደው እንደምታያቸው አልጠራጠርም። ግልጽ ነግራቸው ማለት ምክንያቱም ሙቶ ነው ብሩክ ሃይሚን የሚወዳት ከሃይሚ ውጭ ብሩክ ማሰብ አይፈልግም። ሃይሚም ከብሩክ ውጭ ማሰብ አይፈልግም። ሌሎቹን ተዋቸው፣ እግዚአብሔርን ሁለቱን መደግፉ። ኮሜንት በቃ ለእነሱ መልካም ነገር የሚሆን ነገር ኮሜንት ጻፉ። ከጻፋችሁ ማለት ነው። ሌሎቹ ኧረ በስላሴ ስማ፣ ከዛ ሁሉ ቪዲዮ ሳይጽፉ ሳይጽፉ በእውነት እግዚአብሔርን ነው። እኛ ትክክለኛ ሰው ካሆን መጥፎን ሰሩ ጥሩን ሰሩ፣ እስከ መጨረሻው ድረስ በቃ እናስጨርሳቸው። በቃ ለምን እንከፋፈል? እሱም ሄዶ ጋምቶ እስከ መጨረሻው ድረስ በቃ እናስጨርሳቸው ማለት ነው። የእነሱን ቻናል ሼር ማድረግ ምን ማለት ነው? እግዚአብሔር ሼር ማድረግ መሳደብ ምንም መፍትሄ አይደለም።

ሻይ ሚሼል ታረጋችሁ ላይ የኤፍሬም እና የእያ ፎቶ ያስቀመጠች ልጅ ናት። ምን አለት አንቺ ወንድ እሱ ሴት ሆናት እስከ መቼ ትኖራላት? ይቅርብሽ። ምን ሽማግሌ ነው? በጣም ይዘገንናል። ቦ በጣም ነው የሚዘገን ነው። ማርያም ማንም ሩግሩግ ለሀይሚ ምን አይነት አስፈላጊ ሰው ስለ እንደሆኑ ራሳቸው ይታወቃሉ።